ሰላም የፕሮግራማችን የቻናላችን ተከታታዮች እንደምን ከርማቸዋል? እንደገና ዛሬ በአዲስ በክፍል ሶስት ተገናኝተናል። ባለፈው በክፍል ሁለት አዋጁ ምን ይላል በሚል ርዕስ የአዋጁ ምንነት የተገለጸበት የሐምሌ 19 4767 አዋጅ ያላወቅነውን እንድናውቅና ያልገባንም የተረዳንበት ይመስለኛል። ስለዚህ በዛሬው ጉዳያችን ደግሞ በክፍል ሶስት ለሚመለከተው ሁሉ ጉዳያችን ጉዳያቸው እንዲሆንና የችግሩን ጥልቀት የዚህን ጉዳይ ሰለባ የሆነ ነው እንድትገነዘቡልንና የደረሰብንን ችግር በትንታኔ እናቀርባለን። ውነት በዚህ አዋጅ ምክንያት ቤተሰቦቻችንና እኛም ልጆቻቸው የደረሰብን እስከ ዛሬ ተከትሎን የሚኖርና ማንኛውም የመንግስት አካል በፍትሐዊነት ያላየው በአንድ አይነት አስተሳሰብ እስከ ዛሬ ድረስ ጉዳታችን የቀጠለ መሆኑን ማሳሰብ እንወዳለን። አንደኛ ጉዳታችን ቤት የሌለውን ቤት ለመስጠት ሲባል ባለቤቱን ያደሀየና በግቢ ውስጥ ምንም አይነት መብት እንዳይኖረው ያደረገ ነው። ይህም በክፍል አንድ እንዳልኩት በሁለተኛ ደረጃ ወይም ቀበሌ የሚያስተዳድረው ቤቶች ፈጽሞ ሊወረሱ የማይገቡ ነበሩ። ሆኖም የመጀመሪያው ጥቃት የሞራል መነካትን ያመጣና የግዴታ በራሳችን መብራት፣ ውሃ፣ ማድቤት፣ መጸዳጃዎች የጋራ በመሆናቸው ሁሉም በመተሳሰብ መንፈስ በአንድነት ስለማይጠቀሙ ለብዙ ዓመታት ማህበራዊ ኑሮን በማናጋት የእርስ በርስ ጸብን ሲያመጡና በጊዜው ማህበራዊ ፍርድ ቤቶችን በክስ ሲያጣብብ የኖረ ጉዳይ ነው። እንደተናገርኩት ከተወሰዱት ቤቶች ውስጥ አብዛኛውን ቤተሰቦች በወቅቱ ከመቶ ብር በታች የሆኑ ኪራይ የሆኑና ቀበሌ ሲያስተዳድራቸው የነበሩት አሁንም ወረዳው የሚያስተዳድራቸው ቤቶች በተወረሱበት ዘመን በመተዳደሪያነት ኑሮን ለመሙላት የተሰሩ ቤቶች የነበሩ ሲሆን ለዚህም ማረጋገጫው የቤቱ ባለቤቶች በትናንሽ ክፍል እየኖሩ ሌሎችን በማከራየት ነበር የሚኖሩት። በተወረሰ ጊዜ ግን ቀጥታ ወደ ድህነትና ብዙ ቤተሰብ ይዘው በተጨናነቀ ኑሮ መቀጠል ነበር እጣ ፈንታችን። በተጨማሪም ልጆቻችን በቤት እጦት ችግር ምክንያት በይዞታችን አስፋፍተን ሰርተን ልጆቻችንም ሆኑ እኛ መኖር የማንችል በመሆኑ ቀድሞኑ ቤቱ ሲወረስ በ1967 ዓ ም በነበረው ቤት ውስጥ እየተኖረ ልጆቻችንም በእቤት እጦት ምክንያት ለኪራይ ቤት ተዳርገው በዚሁ ችግር ውስጥ እያሉ አብዛኛውን የቤቱ ባለይዞታዎች ከዚህ ዓለም በሞት ተለይተዋል። በወቅቱ ቤቱ እንደጠበበን ቤቱን ለሚያስተዳድረው አካል ያመለከትን ቢሆንም ቀበሌው አስፈላጊውን ማጣራት አድርጎ አበል ያልተበላባቸው ቤቶችንና በአዋጅ ያልተወረሱ ቤቶች እንዲመለሱ ፕራይቬት ኤጀንሲ በደብዳቤ ለተወሰኑ ግለሰቦች በደብዳቤ ቢያሳውቅም ሳይመለስልን እስካሁን ድረስ በቤት ችግርና መፍትሄ ሳይሰጠን እየተንከራተትን እንገኛለን። አብዛኛዎቻችን በአዋጅ 47/67 ያልተወረሰን ቤትና አበል ያልተበላባቸው ቤቶችን ተጣርተው እንዲመለስልን በደብዳቤ ቢገለጽልንም አስተዳደር አካሉ በቤት ውስጥ ያሉትን ግለሰቦች ቤት ፈልገን አስወጥተን እናስረክባቸዋለን በሚልና በተለያየ ሰበባሰበብ ቤቱን ሳንረከብ በዚህ ሁሉ ዘመናት ተስፋ ባለመቁረጥ ከቢሮ ወደ ቢሮ በመሄድ በመንከራተት ላይ እንገኛለን። አብዛኛው ቤታችን ከቀበሌ ቤቶች ጋር ግድግዳቸው፣ ጣራቸው የተያያዙ ከመሆናቸው የተነሳ ለእድሳት የማይመቹ ሲሆኑ መንግስት ቤቱን ብቻ የሚያስተዳድረው በመሆኑ ለቀበሌ ቤቶች በፈለጉት ወቅትና ሰዓት የእድሳት ፈቃድ ጠይቀው ማደስ ሲችሉ የግል ባለ ይዞታዎች የምንኖርበትን ቤት እንኳን አድሰንና አስፋፍተን መጠቀም ሳንችል ለብዙ ዘመናት በከፍተኛ ችግር ውስጥ የምንገኝ መሆኑ በይዞታችን እንኳን ካርታ ለማግኘት ካርታ የሚሰጠን ከቀበሌ ቤቶቹ ጋር በፕሮፖርሽን በመሆኑ ሌላው ማህበረሰብ በሚሸጥበት ዋጋ የገበያ ዋጋ እኩል ተወዳዳሪ ሆነን መሸጥ የማንችል በመሆኑ ካርታም የቀበሌ ቤት አለ በሚል የማናገኝ ሲሆን ቤቱንም በዚህ ምክንያት የሚገዛን የሌለ ነው። የቀበሌ ነዋሪዎቹ አብዛኛውን ጊዜ በተለያየ ምክንያት ቤቱን ለቀው በሚወጡበት ወቅት ዘመዶቻቸውን ተክተው የሚወጡ ከመሆኑም በላይ የተለያዩ ግለሰቦች ቀበሌው የሚያከራይ በመሆኑ ሰዎቹ በተቀያየር ቁጥር የተለያየ ባህሪ ያላቸው ግለሰቦች እየመጡ በሰላም ኑሯችንን ለመኖር የማንችልና አብዛኛዎቹ ውሏችንን ፍርድ ቤት የምንገኝ ሆነናል። ባለው ክፍት ቦታ ላይ ምንም አይነት ግንባታ ማካሄድ የማንችል ስለሆነ በአጠቃላይ ቅሬታ አቅራቢዎች ሰኔና ሰኞ ገጥሞብን በዘመናት አጋጣሚ እጣ ፈንታችን ሆኖ በህገ መንግስቱ በአንቀጽ አርባ ላይ በተዘረዘሩት መሰረት በይዞታችን ላይ በነፃነት የመጠቀም፣ የመሸጥ፣ የመለወጥ፣ ግንባታ የማካሄድ መብታችንን በነፃነት የመኖር መብታትን በከፍተኛ ችግር ከአርባ አመታቶች በላይ እየተቸገርን እየኖረን የምንገኝ በመሆኑ ይህንን ችግራችንን በጥልቀት ተመልከታችሁ ቀሪው ትውልድ ከዚህ ችግር ተላቆ በሰላም እንድንኖርና በህገ መንግስቱ በአንቀጽ አርባ በይዞታችን ላይ እንድንጠቀም እንዲደረግልን በትህትና እንጠይቃለን። በጣም የሚገርመው በየቢሮ በሄድን ቁጥር ኪራይ ቀምስ ስለሆነ አንመልስም የሚለው ነገር እስክንታክት ድረስ ከመመሪያ ውጪ የሚሰራ አሰራር እንደሆነ ተመልክተናል። ለማን አቤት እንደምንል አናውቅም። አሁንም የሚመለከተው ይህን ጉዳይ እንደገና እንዲመለከትልን እንፈልጋለን። በጣም የሚገርመው ደግሞ አብዛኛውን ሰው ቤቶቹ ሲወረስ የሞላቸው ቅጽ 003 ሲኖረው ሌሎቹ ደግሞ በምርጫ እንዲለቀቅላቸው በቅጽ 04 የተወረሱባቸው ናቸው። ከዚህ ውጭ ደግሞ ቅጽ 003ም ሆነ 04 ሳይኖራቸው ይለቀቅላቸዋል ተብሎ ከባለቤቶቹ ቤት ጋር የተያያዙ በአንድ ጣራ ስር እንዲሁም ግድግዳቸው አንድ ላይ የሆኑ ቤቶች እስከ ዛሬ ድረስ አበል ሳይበላባቸው በተስፋ ብቻ ይለቀቅልናል በማለት ዘመናት ተቆጥሯዋል። በተጨማሪም ማስረጃ የያዙ በምርጫ ሁለት ቦታ የነበራቸው አንዱን ግቢ ሰጥተው ሌላኛውን ሲመርጡ በመረጡት ግቢ ውስጥ የተከራዩትን ሰዎች እናስወጣላቸዋለን ብለው ቃል ቢገቡ ይኸው እስከዛሬ ድረስ ተስፋፍተው ይኖራሉ ነገ ዛሬ በማለት አቆይተው መጨረሻው በእንቢታ ተደምድሟል። ስለዚህ ዛሬ እንደገና ልንጠይቅ የምንፈልገው ነገር በእኛ ላይ የደረሰው ትክክል ቢሆን ኖሮ ዛሬ የሀብት መለኪያ የሆነውን ማንኛውም ሰው ቤት ሰርቶ ማከራየትም ይከለከል ነበር። ሆነውም ከመነሻውም የተሳሳተ ነበር። የዘመኑ ርዕዮተ ዓለምን እንደማያስፈልግ ታምኖበት ከፈረሰና ብዙ ጉዳዮች እንዲስተካከሉ ሲደረግ የኛ ጉዳይ ግን እንዲቀጥል የሆነበት ለምን እንደሆነ አልገባንም። በእኛ ላይ የደረሰውን ጉዳይ የሚመለከታችሁም ሆነ የምታዳመጡት ይህ ጉዳይ በእናንተ ላይ ቢደርስ ምን ይሰማችሁ ነበር? እጠይቃቸዋለሁ። ታላቁ መጽሐፍ እንደዚህ ይላል፣ ሌሎች እንዲያደርጉላችሁ የምትወዱትን እናንተ እንዲሁ አድርጉላቸው። ከዚህ የቀጠለውን ጉዳታችንን በሰፊው በክፍል አራት ደግሞ እንቀጥላለን። አሁንም ደግመን የምንናገረው ይድረስ ለሚመለከተው ሁሉ።